በኢኖቬሽን እና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የተመራ ልዑክ በባሕር ዳር ከተማ እየተሰሩ ያሉ የልማት ስራዎችን ተዘዋውረው ተመልክተዋል። ባሕር ዳር የቀድሞውንም ቢሆን ተፈጥሮ ሸልሞ የሰራት ከተማ ናት ያሉት የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ አሁን ላይ እየተሰሩ ያሉ የኮሪደር ልማት ስራዎች የበለጠ ውበት አላብሷታል ብለዋል። ሌላው በጉብኝቱ ላይ የተገኙት በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ባሕር ዳር እያማረባትና እያደገች መምጣቷን መመልከታቸውን ተናግረዋል። ባሕር ዳር ከተማ ስማርት ሲቲ ኢኒሽቲቭን በመተግበር ላይ ያለች ከተማ ስለመሆኗም ነው ሚኒስትር ዴኤታው የተናገሩት። የልዑካን ቡድኑ አባላት ባሕር ዳር ከተማ ላይ ባዩት ነገር መደሰታቸውና ከተማዋ ሰላማዊ እንቅስቃሴና ልማት እየተፋጠነባት መሆኑንም አንስተዋል። በጉብኝቱ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪ ና የከተሞችና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድን ጨምሮ የፌዴራልና ና የክልል የስራ ኃላፊዎች ተገኝተዋል። ዘገባው የጌታቸው ገደፋው ነው።